በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ለልጆች ሰላም እግዚአብሔር ይብዛላችሁ። የገብረ መስቀል ሚዲያ ነው። ዓቢይ ጾም ከገባ ስድስተኛው ሰንበት ስድስተኛው እሑድ ላይ እንገኛለን። ስድስተኛው እሑድ ገብር ኄር ይባላል። ገብር ኄር ማለት ታማኝ ቸር አገልጋይ ማለት ነው። እንግዲህ ቅዱሱ መጽሐፍ የታመኑ ሰዎችን ማን ያገኛቸዋል? ሀየት ይገኛሉ ይላል እና ታማኝ በጠፋበት ዓለም ታማኝ ማግኘት፣ ቸር በጠፋበት ጊዜ ቸር ማግኘት፣ ርኅሩኅ በማይገኝበት ዘመን ርኅሩኅ ሰው ማግኘት ከባድ ነው እና ለማንኛውም ነገር ቅዱስ ወንጌል ነው እና ታማኝ ሁን እንድንገኝ የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። እግዚአብሔር ታማኝ መሪ፣ ታማኝ ሕዝብ፣ ታማኝ መምህር፣ ታማኝ ተማሪ፣ ታማኝ ቤተሰብ፣ ታማኝ እናትና አባት፣ ታማኝ ልጆች ይፈልጋል እግዚአብሔር በንስሐ አባትና በንስሐ ልጅ፣ በመምህርና በተማሪ፣ በመሪና በተመሪ፣ በዚህ ሁሉ እግዚአብሔር ታማኝን ይፈልጋልና እግዚአብሔር ሁልጊዜም ታማኝ ነው። ስለ ሁሉ ስለ አምላክነቱ፣ ስለ ንጉሥነቱ፣ ስለ ፈራጅነቱ፣ ስለ መጋቢነቱ፣ ስለ ጠባቂነቱ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ታማኝ አምላክ ስለሆነ በማይጸላለው የሚታመን ነው። ለተወለደው ይታመናል። በህፃናት በወጣቶች፣ በአረጋውያን፣ በአገልጋዩ በሁሉም ታማኝ ነው እግዚአብሔር እና እኛም ታማኝነታችን ይዘ እንድንገኝ እግዚአብሔር አምላክ መልካም ፈቃዱ ይሁንልን። ሶስት ነገሮችን እናያለን። አንደኛው መዝሙርና ሰላም ነው። ሁለተኛው በቅዳሴ የሚንደበሙ መልዕክታትና ምስባክ ነው። ሶስተኛው ወንጌል ነው። አጠር መጠን አድርገን እንመለከታለን። እግዚአብሔር አምላክ የሚያስተምርም የሚማርም ተናጋሪም አዳማጭም በረከቱ አንድ ነውና ለእኔም ለእናንተም በረከተ እግዚአብሔርም በረከተ ቅዱሳንም በረከተ ስህነትን እንዲያሳድርብን መልካም ፈቃዱ ይሆንልን። ድጓ እንደዚህ ይላል ቅዱስ ያሬድ እንደተናገረው ነገ በዕለተ በስድስተኛው እሑድ የሚነገረው የሚዜመው ድጓ ነው። መኑ ውቱ ገብር ኄር ወምእመን ዘይረክቦ እግዚሁ በምግባረ ሰናይ ወይሰይሞ ዲወኩሉን ዋይሁ ካይበይቤሎ እግዚአብሔር ገብር ኄር ወምእመን ዘበውሁድ ምመነ ኮንከ ዲበ ብዙ ሰይመ ከባ ውስተፍሳው ለእግዚካ የማቴዎስ ወንጌል ምዕራፍ 24 ቁጥር 45 ላይ የምናገኘው ነው። ይህ ቃል ማለት ነው፣ ታማኝ አገልጋይ ጌታው መልካም ሲሰራ አግኝቶ በገንዘብ ሁሉ ላይ የሚሾመው ቸርና ታማኝ አገልጋይ ማን ነው? ዳግመኛም እግዚአብሔር በታናሹ የታመንክ አንድም ለታናሹ ለጥቂቱ የታመንክ ደግና ታማኝ አገልጋይ ሆይ በብዙ ሾመ አለው። ወደ ጌታ ደስታ ግባ። ለእኔና ለእናንተ ያደርግልን መዳን ያለን። ይህ እንግዲህ ድጓው ነው፣ መዝሙሩ ነው። ሰላሙም ደግሞ ገብር ኄር ወገብር ሚመን ዘበሁድ ነው የሚለው። በጥቂቱ የታመንክ ታማኝ አገልጋይ ነው። የተለየ ነገር የለውም። እና ስለዚህ ታማኝ ሁነን እንድንገኝ እግዚአብሔር ይርዳን ነው። ይህንን ነው የሚናገረው። ታማኝ ሁኖ የሚገኝ አገልጋይ በእግዚአብሔርም በሕዝብም አዎ ታማኝነትን ያገኘ መልካም እንደሆነ መጽሐፍ ቅዱስ ይናገራል። ታማኝ አዎ ቃሉን መናገር፣ መስማት፣ ለቃሉ መኖር፣ በትዕዛዙ መኖር፣ በህጉ መኖር ይህንን የሚለው በሌላ መልኩ በቅዳሴው ላይ የሚነበው መልእክታት እንዲላል ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 16 ላይ ለደቀ መዝሙሩ ጢሞቴዎስ ሲነግረው ለዓለም ከሚመች ነገር ራስን አርቅ ለእግዚአብሔር የማይመች ለዓለም የምመች እግዚአብሔርን የሚያሳይ አዎ ዓለሙን የሚያሳይ የእግዚአብሔርን ክብር የማይናገር ነገር ግን ለዓለም የተመቸ ነገር ከዚህ ራስን አርቅ። ለምሳሌ ዓለም ጦርነትን ገንዘብ አድርጋለች፣ እግዚአብሔር ጦርነትን አይፈልግም። ዓለም ጭካኔን ታሳያለች፣ እግዚአብሔር ጭካኔን አይፈልግም። ዓለም እርሃብና ስደት ታሳያለች፣ እግዚአብሔር እርሃብም ጽምም በህዝቡ ዘንድ እንዲመጣ አይፈልግም። ዓለም ጭካኔን ስታሳይ፣ እግዚአብሔር ደግሞ ረራይን ያሳያልና ለዓለም ከሚመች ለምሳሌ ዓለም እነሆ ጥሩ ያልሆነ አለባበስ ስለዓለም ይመቸዋል እግዚአብሔር ደግሞ አይመቸው። በቋንቋ መለያየት፣ በተራራ መለያየት፣ በወንዝ መለያየት፣ በስልጣን በሀብት ክፍፍል መለያየት ይህን ዓለም ታደርገዋለች፣ ትናገረዋለች፣ ትፈልገዋለች። እግዚአብሔር ደግሞ ይና አይፈልገውም እና ከዓለም ለዓለም ከሚመች ነገር ራስን አረቅ ብሏል። ታማኝ ታማኝነት ለዓለም ከሚመች ነገር ይልቁንም እግዚአብሔር የሚመቸውን ነገር እንድናደርግ እግዚአብሔር ይርዳን። ቅዱስ ጴጥሮስ ደግሞ በአንደኛ ጴጥሮስ ምዕራፍ አምስት ቁጥር አንድ ላይ ለመንጋው ምሳሌ ሆኖ ይላል። እናት አባት ለልጆቻቸው ምሳሌ ንሳ አባት ለልጆቹ ምሳሌ፣ መምህር ለተማሪዎቹ ምሳሌ፣ መሪ ለሚመራው ጥሩ ምሳሌ መሆን እንዲሁም ደግሞ አዎ በማንኛውም ነገር ታምነን በተቀመጥንበት ነገር ለተሰጠን ነገር ታማኝ ሆነን እንድንገኝ እግዚአብሔር አዎ ለሁላችንም ማስተዋሉን ያድለን። አንዳንድ ጊዜ ከሎሚ ብርቱካን፣ ከብርቱካን ሎሚ፣ ከማንጎ ብርቱካን፣ ከብርቱካን ገብስ። ገብስ ነው፣ ስንዴ ስንዴ ነው፣ እንክርዳን እንክርዳን ነው እና አንዳንድ ጊዜ ደግሞ ስንዴው እንክርዳድ፣ አንዳንድ ጊዜ ባቄላው አተር የሚሆንበት ነገር አለ እና በስነ ተፈጥሮ እነዚህ ፍሬዎች ማንነታቸውን አይቀይሩም። እኛ ግን ስንዴው ሆነን ሳለ እንክርዳድ፣ መልካም መልካሙ ሆነን ሳለ መጥፎ፣ ሰጩ ሆነን ሳለ ቀማኛ ሆነን የምንገኝበት ነገር አለ እና እግዚአብሔር ሁላችንን የሚጠብቀን ስለዚህ ነው ጳውሎስ ለመንጋው አዎ የምትራሩና መልካም ምሳሌ ሁኑ። ካህል ለልጆቹ መልካም ምሳሌ አባት ለልጆቹ ጳጳሳት የጲስቆጶሳት መነኮሳት ቆሞሳት ለሚመና ለሚመሯቸውና ለሚያስተምሯቸው መልካም ነገር ጹሙ ብለው የሚጾሙ መጽቱ ብለው የሚመጸውቱ አ ቁረቡ ስጋውና ደሙ ተቀበሉ ብለው ስጋውና ደሙን የሚያቀብሉና ያንን ጥሩ አድርገው ፈትፍተው የሚያስተምሩና የራቀውን የሚያቀርቡ የወደቀውን የሚያነሱ የተረሳውን የሚያከብሩ ይልቁም ተስፋ የቆረጠውን በተስፋ እንዲኖር የሚያደርጉ መሆን አለባቸው ነው የሚለው። የሐዋርያ ስራ ምዕራፍ አንድ ቁጥር ስድስት ላይ ደግሞ ምን ይላል? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ያን ጊዜ የምትሰሩትን የሚጠቅማችሁን፣ የሚራራችሁን መንፈስ ቅዱስ ይነግራችኋል። መንፈስ ቅዱስ የሚጠቅመንን፣ ከእግዚአብሔር ጋር የሚያኖረንን የሚነግረን። አዎ እግዚአብሔር የመረጣቸውን እንድናከበር፣ እግዚአብሔር በመረጠው ህግና በመረጠው ትዕዛዝ እንድንኖር ነው መንፈስ ቅዱስ የሚያግዘን የሚረዳን የሚገልጥልን ማለት ነው እና የዋር ስራ የሚናገረው ነው። ሌላው በመዝሙረኛው ልበ አምላክ ዳዊት ደግሞ ገባሪ ሰናይ ውዲያቆን የሰበከው ምስባክና አንድም ነገ የሚሰበከው ምስባክ እንደዚህ ይላል ከመንግር ፈቃደ ከመከርኩ አምላኬ ወህግ ከእኔ በማይ ከለከርሲ የዚየሞኮ ጸርቀከ በማሂበር አብይ መዝሙር 38 39 ላይ ቁጥር 8 ላይ ያለ ነው። አምላኬ ሆይ ይልና ፈቃድህን ለማድረግ ወደድኩ። ፈቃድህን ለማድረግ አዎ፣ የእግዚአብሔር ፈቃድ መቀደስን ነው። የእግዚአብሔር ፈቃድ እንድንጾም ነው። የእግዚአብሔር ፈቃድ በፍቅር እንድንኖር ነው። የእግዚአብሔር ፈቃድ ይቅርታ እንድንኖር ነው። የእግዚአብሔር ፈቃድ ስጋውና ደግሞ እንድንቀበል ነው። የእግዚአብሔር ፈቃድ አብረን እንድንኖር ነው። የእግዚአብሔር ፈቃድ አንዱ ለአንዱ መልካም እንዲሆን ነው። የእግዚአብሔር ፈቃድ አንዱ የአንዱን መከራ እንዲሸከም ነው። የአንዱ ደስታ ለአንዱ ደስታ መልካም እንዲሆን ነው የእግዚአብሔር ፈቃድ እና አምላኬ ሆይ ፈቃድህን ለማድረግ ወደድኩ አለ። አዎ ምን ይላል ሰሎሞን ደግሞ የልብ ዝግጅት ከራስ ነው፣ የምላስ መልስ ግን ከእግዚአብሔር ነው። ፈቃዱን ለማድረግ እንዘጋጅ፣ መልሱ ከእግዚአብሔር ነው። ለመጾም፣ ለመጸለይ፣ ለመመጾት፣ ለማስታረቅ እንዘጋጅ፣ መልሱ ከእግዚአብሔር ነው ማለት ነው። ይቀጥልና ውህግ ከኒ በማይከለከልስ ሕግህም በልቤ ውስጥ ነው ለዘላለም ተስሎ ይኖራል። ገላትያ ምዕራፍ 3 ላይ እናንተ የማታስተውሉ የገላትያ ሰዎች፣ ኢየሱስ ክርስቶስ ትናንትናም ዛሬም እንደተሰቀለ ሆኖ ተስሎ ይኖራል እንዳታስተውሉ አዚም ያደረገባችሁ ማን ነው ይልና ምን የሚያስተውል አይምሮ ለሁላችንም እግዚአብሔር ያድለን። ሕግህ በልቤ ተስሎ ይኖራል። የትኛው ለአዳምና ለሔዋን የሰጣቸው በሌላ መልኩ ለሙሴ የሰጠኸው ህግ፣ ብተስሎ ይኖራል። የመጀመሪያው ለአዳም አዳምን ፈጠረው። አዳም ፍጠረኝ አላለም፣ ነገር ግን ፈጠረው። አዳም በገነት አስቀመጠኝ አላለም፣ በገነት አስቀመጠው። አዳም እጽዋትን አምጣ አላለም፣ ነገር ግን ወተከለ ሰለስተ ጽወት፣ ሶስት እጽዋትን ተከለና አንዱን ብላ አንዱን አተብላ አንዱን ጠብቅ አለው። ህግ ነው፣ ትእዛዝ ነው። አዎ የፈጠራ እግዚአብሔር ለምድር ይዜ ነው ሰማይ ወይ ተማከረ መሰለ መላእክት ይወጣ ካለ ሰለተ ሳይወጣ እግዚአብሔር ዓለምን ልፍጠር አለ። ከማንም ጋር አልተነጋገረም። ሰማይን ጣራ፣ መሬትን መሰረት አድርጎ ሲመሰርት ከማንም ጋር አልተነጋገርም። በፈቃዱ ነው። እንደገና ህግን ሲሰራ በፈቃዱ ነው። ትእዛዝን ሲሰራ በፈቃዱ ነው። አዳምን ሲያመጣው በፈቃዱ ነው። ለአዳም ሔዋንን ረዳት እንድትሆነው ሲሰጥ በፈቃዱ ነው። በገነትም ሲያስቀመጠው በፈቃዱ ነው። ትእዛዙንና ህጉንም እንዲያከብር የነገረው በብዛ በፈቃዱ ነው ማለት ነው። ስለዚህ ህግህ በልቤ ውስጥ ነው። የትኛው አዳም ያልተጠቀመበትን እንድጠቀም፣ ያላከበረውን እንዳከብር። አዳም ባለማወቅ ከሰባት ዓመት በኋላ እግዚአብሔርን በድሎ ከገነት ወርዷል። ገጥዬ ተናጧል። እኔም እንዳላጣ ህግ ተስሎ ይኖራል። አደርጓለሁ ማለት ነው። እፈጽመዋለሁ ማለት ነው። ይቀጥልና በማይከለ ወበማእከለ ማህበር ሴባከ ከመንግር ፈቃደ መከርኩ አምላኪ ወሕግከኒ በማእከለ ከርስየ ዜኖኩ ፅርቀከ በማህበር ዐቢይ። አዎ በታላቅ ጉባኤ ፅርቅህን አወራለሁ፣ በታላቅ ጉባኤ ፅርቅህን አወራለሁ አለ። የእግዚአብሔርን ክብር እንድንናገር እግዚአብሔር ይርዳል። ይህንን ያለው ምን ማለት ነው? ዳዊት ከመንግር አለ እንድናገር አለ። አዎ ጳውሎስ ደግሞ ከመግበር አለ እንዳደርገው አለ። ሊቁ ደግሞ ምን አለመሰላችሁ? ሊቁ እነሆ አዎ እፈጽመው ዘንድ ይልቁንም ደግሞ አደርገው ዘንድ ሕግህን አዎ እግበር ያለውን ያኛው ደግሞ እንግር ያለውን ሌላኛው ሊቁ ደግሞ እመጡ አለ ነፍሴን ለመስጠት፣ እንደ ቅዱስ ጴጥሮስ ተዘቅዝቆ መሰቀል፣ እንደ ጳውሎስ አንገት መቆረጥ፣ እንደነ ጊዮርጊስ እንደ ሌሎቹም እመጡ ነፍሴን አንተ ለእኔ ነፍስን ነፍስህን ሰጠሃልና እኔም ነፍሴን እስከ መስጠት ድረስ አደርገዋለሁ ግን ትእዛዝ እንፈጽማለሁ ማለት ነው። እግዚአብሔር አምላክ ትእዛዙ እንድንፈጽም ህግን እንድናደርግ እግዚአብሔር ይጠብቀን። ሌላኛው የማቴዎስ ወንጌል ምዕራፍ 25 ቁጥር 21 ጀምሮ ያለውን የለት ወንጌል ይህም መልካም አገልጋይ ነው። ገብር ኄር ወገብር ምእመን ነው። ምን ይላል? ሩቅ እስመ ከመ ብእሲ ዘይነግድ ወጸውዐ አግብርቲሁ፣ ወደ ሩቅ አገር የሚሄድ ነጋዴ ሦስት አገልጋዮችን ጠራ ይላል። እንግዲህ ነጋዴ የተባለው ክርስቶስ ነው፣ ባጭሩ ተርጉመን ክርስቶስ ነው። ሩቅ የተባለችው ጽርሐ አርያም ናት። ወደ ጽርሐ አርያም ወደ እግዚአብሔር መንግሥት ነገ ላይ ሕዝቦቹን የሚያስገባ ልጆቹን የሚያስገባ ነጋዴ የተባለው መድኃኒዓለም ሶስት አገልጋዮቹን ጠራና ለአንዱ አምስት ለአንዱ ሁለት ለአንዱ አንድ ሰጣቸውና፣ ለእያንዳንዱ መዝሙረኛውን ልበ አምላክ ዳዊት በመዝሙር መቶ ሀምሳ ላይ እንደተናገረው ሰብወበክ ይሎቱ ሁሉም እንደ ችሎታው እንደየአቅሙ ያላቅ የተሰጠ የለው እንደየአቅሙ እንዲያተርፍና እንዲነግር ሰጥቷቸው ወደ ነው የሚለው ይ አንደኛ ቆሮንቶስ ምዕራፍ 12 ላይ ለእያንዳንዱ ጸጋለሁ፣ በልሳን የመናገር፣ ዝማሬ የመዘመር፣ ወንጌል የማስተማር፣ በግብርና የመስራት፣ በትዳር ጸንቶ የመኖር፣ በድንግልና ጸንቶ የመኖር፣ በክህነት የማገልገል እንደገና የመገልገል፣ ለእያንዳንዱ ጸጋለሁ፣ አጋንንትን የማስወጣት አዎ፣ ፍቅርና ሰላምን የመስበክ ጥላቻን የመዝራትም ደግሞ ጸጋ ብሎ የያዛለን እና ለእያንዳንዱ እንደየአቅሙ ሰጣቸውና ሄደ ነው የሚለው ሄደ። እግዚአብሔር ዛሬም እንደዚህ ያደርጋል። አዎ እንዲህ አደርጉ ብሎ፣ ለምሳሌ አሁን በማቴዎስ ወንጌል ምራፍ 25 ቁጥር አንድ ጀምሮ አስር ቆረጃጅት አሉ። አምስቱ ዘይትም መብራትም ይዘዋል። አምስቱ መብራት ብቻ ይዘዋል። ሙሽራው የሚመጣበትን ሰዓት አያውቁም። ድምፅ ብቻ የሙሽራ ድምፅ ስላለ የሚመጣበትን በድምፅ ብቻ ነው የሚጠብቁት። ሙሽራው ሲመጣ ድምፁ ሲሰማ መብራት ብቻ የያዙት ዘይት ከያዙት ዘይታችሁን አካፍሉና አሏቸው። የእኛ ዘይት ለእኛ ነው፣ ሱቁ ሳይዘጋ ሂዱና ዘይት ይዛችሁ ኑና ከሙሽራው ጋር አብረን እንግባ አሏቸው። ሙሽራ እየመጣ በርበሬ ምንድነው፣ ሰርገኛ መጣ በርበሬ ቀንጦስ እንደሚባለው ሆነ። ሙሽራው እየመጣ ዘይት ፍለጋ ሲሄዱ ሱቁ ተዘግቷል። ዛሬ ያልጾምነው ዛሬ ያልጸለይነው ዛሬ ያራራ ነው። አዎ ነገ ላይ እግዚአብሔር ፍርድ በሚመጣ ሰዓት ከየትም አይመጣም። ዛሬ ነው ስራው። እነሆ የመዳን ቀን ዛሬ ነው። የመስራቅ ቀን ዛሬ ነው። የይቅርታ ቀን ዛሬ ነው። የፍቅር ቀን ዛሬ ነው። ሌላ ጊዜ አይደለም ማለት ነው። ስለዚህ ሙሽራው መጣ። እነዚህ አምስቱ መብራትና ዘይት የያዙት አብረው ገቡ። እነዚህ ያኞቹ ግን ወደ ሱቁ ሄዱም ተዘግቷል። ሲመለሱ ደግሞ ሱቁ እንደተዘጋ ያኛው የሰርጉ ቤቱም ተዘግቶባቸዋል። አንኳኳረ ወለ ንባ ውስተ መንግሥተ እግዚአብሔር ክፈትን ልንንግባ ሲሉት አላውቃችሁም አላቸው ይላል ከዚህ ሰውረን መድኃኔዓለም። መብራት የተባለ ፍቅር ነው ዘይት፣ መብራት የተባለ ሃይማኖት ነው፣ ዘይት የተባለ ፍቅር ነው። መብራት ይዘው ፍቅር አልያዙም። እነዚህ አምስቱ ደግሞ ፍቅርንም መብራትንም ይዘዋል። ወዳጆች ኦርቶዶክስ ብቻ መሆን አያጸድቅም፣ የኦርቶዶክስን ስራ መስራት ነው። ሐዋርያዊ አይቆምን ይላል። እምነትህን ስራ ስራህን ከሃይማኖት ጋር እምነትህን ከስራ ስራህን ከእምነትህ ጋር ለይተህ አሳየኝ ይላል። ስለዚህ የእግዚአብሔር መንግሥት በተከፈተ ጊዜ እሱ ለፍርድ ሲመጣ፣ ስራና እምነት እምነትና ስራ አንዱ ነው ሲገኙ፣ ዘይትና መብራት መብራትና ዘይት ይዞ የተገኘ ነው መግባት የሚችለው ማለት ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 25 ቁጥር 35 ላይም እንደዚህ ይላል። ማያቀቁ ማባጋ በየማኑ አጣሊ በጸጋሙ ያቆመን በየማኑ በጎችን በክብር የክብር ትንሣኤ ያገኙትን በክብር በቀይ በኩል ያቆማቸዋል። የሐሳር የወርደት ትንሣኤ የተነሱትን በግራ በኩል ያቋማቸዋል። በቀኝ በኩል ያቋማቸውን እንደዚህ ይላቸዋል፣ ተርቤ አብልታችሁኛል፣ ተጠምቻ ጠጥታችሁኛል፣ እንግዳ በሆን ተቀብላችሁኛል፣ ታስሬ አስፈታችሁኛል፣ ታርዣ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ስለዚህ ወደ እግዚአብሔር መንግስት ግቡ ይላቸዋል ይላል። በግራ በኩል ያሉትን ታስሬ አልጠየቃችሁኝም፣ ታምሜ አላያችሁኝም፣ እንግዳ በሆን አልተቀበላችሁኝም፣ ይልቁንም ደግሞ እኖ ታርዣ አላለበሳችሁኝም ታም አልጠየቃችሁኝም አለና ወደ ገሃነመ እሳት ሂዱ ሆሮ ምን ሩጉማን ይላቸዋል ከዚህ ሰውረን መዳን ያለ ይሄ ነው አማያቃውም እንግዲህ አሁን ደብረ ዘይት ስትንል ምንድን ነው መልካም የሰሩ ለክብር ትንሣኤ ክፉ የሰሩ ለውርደት ትንሣኤ የሚነሱበት ነው ተያያዥ ነው ወንጌሉ ሀያ አራት ሀያ አምስት ተያያዥ ነው ስለዚህ እነዚህ አምስቱ መብራትና ዘይት የያዙት ወደ እግዚአብሔር መንግስት ገቡ መብራት ብቻ ይዘው ዘይት ያልያዙ በሃይማኖት አለን ብለው የኖሩ ፍቅር ግን የሌላቸው በሩ ተዘጋባቸው። ምዕመናን እናስተውል። ኦርቶዶክስ ነኝ ማለት ብቻ አያጸድቅም። በሃይማኖት ብቻ መኖር አያጸድቅም። አንገት ላይ ማተብ ማሰር ብቻ አያጸድቅም። መጾምና መጸለይ፣ ቤተክርስቲያን ገብቶ መውጣት ብቻ፣ ማስተማርና መማር ብቻ አያጸድቅም። ሙሉ የሆነ ነገር ይዘን ው መብራትና ዘይት ይዘን እንድንገኝ እግዚአብሔር ይርዳን ነው። ሌላው በማቴዎስ ወንጌል ምዕራፍ 22 ቁጥር 10 ላይ አንድ ሰርገኛ አንድ ባለጸጋ ነበር ይላል ልጁን ሊድር ድግስ ደገሰ። ድንኳኑ እንደኮነ ዳሱን ጣለ። ሰውን ጠራ። ሰው ግን ምክንያት እየፈጠረ ቀረ። ድንኳኑ ባዶውን ሆነ፣ ዳሱ ባዶውን ሆነ። ለአገልጋዮቹ እንዲህ አላቸው፣ በር ላይም አንድም መንገድ ላይ ውጡና ያገኛችሁትን በሙሉ ወደ ሰርጉ ቤት አስገቡ አላቸው። ወደ ድንኳኑ አስገቡ፣ ወደ ዳሱ አስገቡ አላቸው። አስገቡ ሲገቡ ሁሉም ሞልቷል። አዳራሹ አዳራሹ ሞላ፣ ድንኳኑ ሞላ፣ ሰቀላው ሞላ፣ ዳሱ ሞላ። ሰውየው የመጣውንና የገባው በሙሉ ሊያይ ሲገባ በዚያ በድግሱ በእድምተኛው ውስጥ አንድ የሰርግ ልብስ ያለበስ አገኘ። ወዳጄ ምን ነው የሰርግ ቦታ የናበላሸህ? አው የሰርግ ልብስ የሙሽራ ልብስ የሰርገኛ ልብስ አለበስክም አለው ይላል። ይህን አለና አስወጡት ብሎ አስወጣው ነው ወዳጄ የሰርገኛ ልብስ አዎ እምነት ከሌለህ ስራ ከሌለህ ፍቅር ከሌለህ የክርስቶስን ሥጋና ደም ካልበላህ ለሰርጉ የሚገባውን ነገር በሰርጉ መካከል ላይ የሚገባውን ነገር አድርገህ ካልተገኘህ እነሆ ውጣ ትባላለህ። ከዚህ ሁላችንንም እግዚአብሔር ይሰውረን ማለት ነው። እግዚአብሔር አምላክ እንዲሰውረን መልካም ፈቃድ ይሁንልን። እንጠቅለው ትምህርታችን ለአንዱ አምስት ሰጠ፣ ለአንዱ ሁለት፣ ለአንዱ አንድ። ሄደ፣ መጣ። መጣና ሊታሳሰባቸው ነው፣ አንጧላቸው። ባለ አምስቱ አምስት ጨምሬ አስር አድርጌያለሁ አለ። አዎ አንተ ታማኝ አገልጋይ አው ዘበው እሑድ ገብር ኄር ወገብር ምእመን መቸር ታማኝ አገልጋይ፣ ቅን አገልጋይ፣ በትንሹ ታምናሃልና ለትልቁ ትሾማለህ። ባዕ ውስተ ፍሥሓሁ ለእግዚእከ ወደ ጌታ ደስታ ግባ። ሁለተኛው መጣ። ሁለት ሰጠኝ ነበር፣ ሁለት ጨምሬ፣ እነሆ አራት አድርጌያለሁ አለ። አንተም ታማኝ አገልጋይ ነህ፣ ቸር አገልጋይ ነህ፣ ታማኝ ነህ። ለትንሹ ታምናሃልና ወደ ደስታ ጌታ ግባ። ሦስተኛው መጣ አንደስታ አለው። እኔማ አለ ካልዘራህበት የምታጭድ ካልበጠንክበት የምሰበስብ ጨካኝ እንደሆንክ ስለማምን የሰጠኛ እንዲትናትና ብትጠፋ እንደማትምረኛው አውቄ እንዳጠፋብኝ በራፊ ቋጥሬ መሬት ቆፍሬ ቀብሬያት አለው፣ እንሆን ብለት አለው ይላል ካልዘራውበት እንደማጭን ካልበጠርኩበት እንደምሰበስብ የታውቃለህ። አሁ ላለው ይሰጠዋል፣ የሌለው ግን ይቀመላል። ና ቀሙና፣ ላሉ ሰጧቸው። እሱን ግን ትሉ ወደማያንቀላፋበት እሳቱ ወደማይጠፋበት ውሰዱልኛለ፣ ይመናል። ዛሬ ታማኝ አገልጋይ ሆነን መኖር ያስፈልጋል። ማታ በታላቅ ጉባኤ ላይ የቀረውን እንጨርሰዋለን። ታማኝ አገልጋይ ሆነን ጾመን ጸልየን የእግዚአብሔርን በረከት እንድናገኝ በደብረ ዘይት በቀኝ እንድንቆም እንደገና በገብር ኄር ደግሞ ታማኝ ሆነን እንድንገኝ እግዚአብሔር አምላክ ይፈልጋልና ታማኝ ሆነን እንድንገኝ እግዚአብሔር ይርዳን። ያስተማረን የመከረን እግዚአብሔር አምላክ ገብረ መስቀል ሚዲያ ነውና ሰብስክራይብ፣ ላይክ፣ ሸር አድርጉ። ታማኝ አገልጋይ የታመኑ ሰዎችን ማን ያገኛቸዋል? ታማኝ እንድንሆን አባት ለልጁ፣ እናት ለልጆቿ፣ ልጆች ለአባታቸው፣ መሪ ለተመሪው፣ ተመሪው ለመሪው፣ ካህናት አባቶቻችን ለንስሐ ልጆቻቸው፣ መምህራን ለተማሪዎቻቸው፣ ደቀ መዛሙርት ደግሞ ለመምህሮቻቸው በእግዚአብሔር አምላክ ታማኝ እንድንሆን ያድርገን። ወስብሐት ለእግዚአብሔር።